ሰበር ዜና በሰሜን ወሎ ዞን በፋኖ ታጣቂዎች የአየር ጥቃት ተፈጸመ። አመራሮች መገደላቸውም ተዘግቧል። ፋኖ የመከላከያ ሰራዊቱን ሁለት ክፍለ ጦር መደምሰሱን አስታውቋል። ሰበር ዜናው ከሰሜን ወሎ ደርሶናል፣ በዝርዝር እናቀርበዋለን። በባህር ዳር ጀነራል አበባው ታደሰ የመሩት ስብሰባን የተመለከተ ያልተሰሙ ሰበር መረጃዎች በእጃችን ገብተዋል። ዝርዝሩ በቆይታችን ይቀርባል። እጅግ በጣም ብዙ የኢትዮጵያ መንግስት ተቃዋሚዎች የሚገኙበት ዩጋንዳ ፖለቲካ ለግለሰቦቹ አስጊ እየሆነ መጥቷል። እጅግ በጣም ልዩ የሆነ መረጃ ከዩጋንዳ ተሰምተዋል ተጨ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 የሚም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረብ እንጀምራለን። የቅዱሳን ስዕላትን በመቅደድ በማኅበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ቤተልሔም ሚሊዮን ሳሃሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማኅበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት ከመስከረም 16 2018 ጀምሮ በቁጥጥር ስር በመዋል መራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ኤርትራ በቀይ ባህር ጉዳይ ከአውሮፓ ህብረት ጋር መወያየቷ ተዘገበም። በኤርትራ በባህር በር ጉዳይ ከኢትዮጵያ ጋር ውዝግብ ውስጥ ያለችው ኤርትራ ዲፕሎማሲ ሩጫ ላይ ናት። አዛውንቱ መሪ ኢሳያስ አፈወርቂ ለዓመታት ሲዘልፏቸው የነበሩትን የአውሮፓ ሀገራትን እየተማጸኑ ይገኛሉም ነው የተባለው። ከሰሞኑ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ከአሜሪካ ባለስልጣናት ጋር የመከሩ ሲሆን ወደ አውሮፓ በማቅናትም ከአውሮፓ ህብረት ተወካዮች ጋር መክረዋል። ኦስማን ሳልህ ከአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ጋር በ በቀይ ባህር ጉዳይ ላይም ተማካክረዋል። ኤርትራ ከኢትዮጵያ ጋር በቀይ ባህር ጉዳይ ለመደራደር መስማማቷ ታውቋል። የኡጋንዳ እጩ ፕሬዝዳንት ከተመረጡ ኢትዮጵያውያንና ኤርትራውያንን እንደሚያባርሩ ቃል ገቡም። ኡጋንዳ የ2026 ፕሬዝዳንታዊ ምርጫ እጩ ከሆኑት አንዱ የኮመንማን ፓርቲ ሊቀመንበር ሙባሪክ ሙንግያዋ ናቸው። እጩ ፕሬዝዳንቱ ለምርጫ ቅስቀሳ ባደረጉበት ንግግራቸው ላይ ከተመረጡ በመቶ ቀናት ውስጥ የሚያከናውኗቸውን ተግባራት ይፋ ማድረጋቸውን ዘካምፓላ ጆርናል ዘግበዋል። በንግግራቸውም በኔ የፕሬዝዳንትነት ዘመን የመጀመሪያዎቹ መቶ ቀናት ውስጥ በኪሲኑ ያሉ ሱማሊያዎችን በካምፓላ ያሉ ኤርትራውያንና ኢትዮጵያውያን እንዲሁም በማካንዲ የሚገኙ አንጎላውያንና ደቡብ ሱዳናውያን ወደ ሀገራቸው እንዲባረሩ አድርጋለሁ ብለዋል። ምክንያቱም እነዚህ ሰዎች የኡጋንዳን ሕይወት እያበላሹ ነው ማለታቸው ተጠቅሷል። ሙኒያንጓ በመጪው ምርጫ ከፕሬዚዳንት ዩሪ ሙሴቬኒ ቢያንስ አምስት ከሚሆኑ የተቋሚ ፓርቲዎች ለፕሬዝዳንትነት እንደሚፎካከሩ ዘገባው አውስቷል። የታክስ ስወራን ማረጋገጥ የፍርድ ቤት እንጂ የኛ ስራ አይደለም፣ ያለው ቦርዱ የገቢዎች ቢሮ ጥያቄን ውድቅ አድርጓል። በቅድመ ኦዲት ግምገማ ብቻ ፈቃድ በተሰጣቸው ባለሙያዎች ላይ እርምጃ መውሰድ እንደማይችል የገለጸው የኢትዮጵያ የሂሳብና አያያዝ ኦዲት ቦርድ የታክስ ስወራን ማረጋገጥ የፍርድ ቤት እንጂ የእርሱ ስልጣን አይደለም ሲል በአዲስ አበባ ገቢዎች ቢሮ የቀረቡለትን ጥያቄዎች ውድቅ አድርጓል። ቦርዱ እርምጃ ከመውሰዱ በፊት ሁሉን አቀፍ ኦዲትና የተረጋገጠ ማስረጃ እንዲቀርብለት አጽንዖት ሰጥቷል። የኦዲት ቦርዱ የተቋሙን የገንዘብ ሪፖርቶችን ጥራት፣ የኦዲተሮችና የሂሳብ ባለሙያዎችን ሙያዊ ብቃት እንዲሁም የባለሙያዎችን የሙያ ነጻነትን ማስጠበቅ አላማ በማድረግ እንደሆነም ተገልጿል። የገቢዎች ቢሮ በ2016 የኢትዮጵያ በጀት ዓመት 36729 የሂሳብ መዝገቦች ላይ ምርመራ አድርጎ 10.65 ቢሊዮን ብር ታክስ መሰወሩን ገልጾ ለዚህም ክስ 9557 ባለሙያዎችን እንደ መንሴ ጠቅሷል። የልዩ ፍላጎትና አካታች ትምህርት ለሚያስፈልጋቸው ተማሪዎች እንደየጉዳታቸው አይነት ለይቶ ማስተማር መጀመሩን የአዲስ አበባ ትምህርት ቢሮ አስታወቀም። ቢሮው እንደየጉዳት አይነታቸው ለይቶ ማስተማር ከጀመረ አንስቶ በየጉዳት አይነታቸው ለመለየት የሚያስችል ስልጠና ለሚመለከታቸው ባለሙያዎች በመስጠት ላይ መሆኑን አስታውቋል። ትምህርት ቢሮ የልዩ ፍላጎት አካቶና ጎልማሶችን መሰረታዊ ትምህርት ዳይሬክተር አቶ ገመቺስ ፈቃዱ እንደተናገሩት በ2017 የትምህርት ዘመን ከ35 ሺህ በላይ ልዩ ፍላጎት ያላቸው ተማሪዎችን ልየታ በማድረግና በ12 ምድቦች በመለየት ትምህርት ሲሰጥ መቆየቱን ተናግረዋል። የልዩ ፍላጎት ትምህርት አሰጣጥ ላይ በተደረገ ድጋፍ እና ክትትል መሰረትም የተለያዩ እጥረቶችን ለመቅረፍ በ2018 የትምህርት ዘመን ቅበላ ለተደረገላቸው ነባ የልዩ ፍላጎት ተማሪዎች ትምህርቱን ለሚሰጡ አካላት ብቁ እንዲሆኑ ስልጠና ማዘጋጀቱንም ተናግረዋል። ከስልጠናው በኋላም መምህራን አስፈላጊውን ልየታ በማድረግ እንደ ጉዳት አይነታቸው ተገቢ የሆነ ትምህርት የሚሰጡ የሚደግፉና የሚያበቁ እንደሆነም ተናግረዋል። ቢሮ የልዩ ፍላጎት ተማሪዎች ቤታቸው እንዳይቀሩና ትምህርት እንዲያገኙ የመማሪያ ክፍሎችን እንዲሁም የትምህርት ቁሳቁሶችን እያሟላ መቆየቱን አቶ ገመችስ ጨምረው ተናግረዋል። በባህር ዳር ከተማ በወቅታዊ የሰላምና ጸጥታ ጉዳዮች ላይ የሚመክር መድረክ ተካሂዷል። በመድረኩ በአማራ ክልል በአዊ በደቡብ ጎንደር ዞንና በጎጃም አካባቢ ያለውን የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነ በመድረኩ ላይ ተነስቷልም ተብሏል። ሰላምን ዘላቂና አስተማማኝ ለማድረግ በቀጣይ የሚከናወኑ ቁልፍ ስራዎች ላይ መግባባት መደረሱም ተገልጿል። በቀጣይ የክልሉ ሰላም አስተማማኝ በማድረግ ማህበረሰቡ በሰላም ወጥቶ እንዲገባና በሙሉ አቁሙ ወደ ልማት ስራዎች እንዲዞር ሰላሙን አስተማማኝ ማድረግ እንደሚገባ በመድረኩ ተነስተዋልም ተብሏል። በውይይት መድረኩ ላይ የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰ፣ የምስራቅ እዝ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማ፣ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር ኢሸቱ የሱፍ፣ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ግብርና ቢሮ ኃላፊ ድረስ ሳህሉ፣ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ እንዲሁም ሌሎችም የክልሉ ከፍተኛ የሥራ ኃላፊዎች፣ የሀገር መከላከያ ሰራዊት ጄኔራል መኮንኖች፣ የዞን አስተዳዳሪዎች እንዲሁም ከንቲባዎችን ጨምሮ በየደረጃው የሚገኙ የሥራ መሪዎች ተሳትፈውበታልም ነው የተባለው። የመከላከያ ሰራዊቱን ሁለት ነባር ክፍለ ጦሮችን መደምሰሱን ራሱን የአማራ ፋኖ ብሔራዊ ኃይል በሚል የሚጠራው ታጣቂ ኃይል አስታወቀም። ባለፉት ሁለት ቀናት በታጣቂ ኃይሉ ምስራቅ አማራ ቀጠና ምኒልክ ክፍለ ጦር ብሎ ራሱን የሚጠራው ታጣቂ ኃይል ዘመቻ አደም አሊ ብሎ በጠራው የማጥቃት ዘመቻ በመከላከያ ሰራዊቱ ላይ ጉዳት በማድረስ በርካታ አባላትን የማረከ እንዲሁም የተለያዩ ወረዳዎችንና ከተማዎችን መቆጣጠሩን መዘገባችን ይታወሳል። የታጣቂ ኃይሉ ከፍተኛ አመራር የሆነው አስረስማሬ በዚህ ጥቃት የመከላከያ ሰራዊቱን ሁለት ነባር ክፍለ ጦር ደምስሰናል ሲል አስታውቋል። ፋኖ ተራሸማቂ ወይስ የተደራጀ ሰራዊት ያለው ኃይል ነው ለሚሉ የዲፕሎማቶችና ኢንተለጀንስ ዘርፍ ጥያቄዎች የተግባር ምላሽ የተሰጠበት ነው ያለ ሲሆን ዓለም አቀፍ የጦርነት መሰረታዊ ሕግን አክብረን ጠላትን ከሕዝብ በመነጠል መደምሰስ የምንችል መሆናችንን፣ ሙርከኞችን በሞራል የምንይዝ መሆኑን ያሳየነበት ነው ብለዋል። በሰሞኑ የፋኖ ታጣቂ ኃይል በመከላከያ ሰራዊቱ ላይ ጠንካራ ጥቃት በመፈጸም ብዙ የሰሜን ወሎ ወረዳዎችን መቆጣጠሩን ተከትሎ ሰራዊቱ ከፍተኛ ኃይል ወደ ቦታው በማንቀሳቀስ ከባድ ጥቃት በመፈጸም ላይ ይገኛል። መከላከያ ሰራዊቱ በተለያዩ ቦታዎች ላይ የድሮን ጥቃት የፈጸመ ሲሆን በጥቃቱ በታጣቂ ኃይሉ ኮላኮርማ ክፍለ ጦር አመራር ዘውዱ ዘመላክና ዘጠኛ ዘጠኝ አጃቢዎቹ መገደላቸው ተዘግቧል መስከረም 17 2018 ዓ ም በሞረትና ጅሩ ወረዳ በጅሁር ቀጠና የተሰማራው የክልሉ አድማ መከላከልና የወረዳው ጥምር ጦር በሞረት ጅሩ ወረዳ በአርሰና ጠንበላ ቀበሌ በተደረገ የተጠና ኦፕሬሽን በታጣቂ ኃይሉ ላይ ጉዳት ማድረሱን ዘግቧል። ጥምር ጦሩ በሰሜን ሸዋ ዞን በሞረትና ጅሩ ወረዳ በአርሰና ጠንበላ ቀበሌ ባደረገው ኦፕሬሽን ሀያ የፋኖ አባላትን መግደሉ ተዘግቧል። የሞረትና ጅሩ ወረዳ ሰላምና ፀጥታ ጽህፈት ቤት ኃላፊ አቶ ማሙሽ ከበደ በመ መግለጫቸው እንደገለጹት በኦፕሬሽኑ ከ20 በላይ የፋኖ አባላት ሲደመሰሱ ዘጠኝ አባላት ከነሙሉ ትጥቃቸው ተማርከዋልም ብለዋል። በቀጠናው የሚገኘው የክልሉ አድማ ብተናና ሰላም አስከባሪዎች በጋራ በመቀናጀት በታጣቂው ላይ በወሰዱት ስልታዊ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታልም ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የያዝነው መረጃችን በዚህ አብቅተዋል። ከእኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋ ጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና በድጋሚ እንጠይቃለን። ለነበረን ቆይታ ከልብ እናመሰግናለን። ጥበብ ሚዲያ የህዝብ ድምፅ ነው።